ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደመታደሉ ነው ደግሞ እኔም ዛሬ የተወለድኩበት ወላዲት አምላክ በተወለደችበት ቀን ነው። እንግዲህ እኔንም ወላዲት አምላክን እያመሰገንን እንኳን ተወለድሽልን እያልን እኔን ደካማ ወንድማችሁን ደግሞ እንኳን ተወለድክ ብላችሁ በኮመንት መስጫውም እንድትሰጡ በዛውም ደግሞ ልደቴ ስለሆነ ይህንም ቪዲዮ ለዓለም ሁሉ ሼር እንድታደርጉልኝ ላይክ እንድታደርጉልኝ በልዩ ሁኔታ ስጦታዬ ስለሆነ ማለት ነው። ዛሬ የእናታችን የቅድስት ድንግል ማርያም መልክአን ብዙ ጊዜ ፈልግ ነበርና አግኝቼው መልክአ ልደታ ለማርያምን በስላሴ ስም አነብላቸዋለሁ። እግዚአብሔር ለእኔ ማንበብን ስልጣን ጸጋ እግዚአብሔር ይስጠኝ።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 በቅዱስ ገብርኤል አፍ የምሥራችን ለሰሙ ጀሮችሽ ሰላምታ ይገባል። ድንግል ማርያም ሆይ ከቅዱሳን አባቶች አብራክ መወለዴ መከራና ሐዘን ላለበት አይደለምና ለዘላለም አትፍራ ብይኝ። ሰላም ለአናፊኪ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 የኦሪት ረፍትና የአዲስ ወንጌል ዋልታ ድንግል ማርያም ሆይ መወለድሽ ለይቅርታና ለምሕረት ሆኗልና ከችግርና ከተፋት ፈጽመሽ አድኝኝ። ሰላም ለእመታ ቲኪ የኬፋንና የሳውልን አምላክ በሥጋ እንደ መውለድሽ ለተቀበሉ ለመሃል እጅሽና ለክንድሽ ሰላምታ ይገባል። ድንግል ማርያም ሆይ ፈጣሪ በአባቶችሽ ምስጋና በመጣ ጊዜ ለኃጢአተኛ ሰው ልደትሽ ተስፋ ነውና በመከራ ጊዜ አትፍራ በይኝ። ሰላም ለአጻብኢኪ የወይንና የሮማንን አበባዎች ለሚመስሉ ለአስሩ ጣቶችሽና ለጥፍሮችሽ ሰላምታ ይገባል። ድንግል ማርያም ሆይ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 በመውለዴ ለኀጢአት መድኃኒት ከአልሆንሁ በመላአክ የምሥራች ለምን ወለድኩ? ልጄ ሆይ ኃጢአተኞችን አትቅሰፍ በዩ። ሰላም ለአጽብ እኪ ወደ ግብፅ ጎዳና በመሰደድ ጊዜ ሙሽራል ለመሰሉ ጥፍሮችሽና ጣቶችሽ በግልጥ ሰላምታ ይገባል። ቅድስ ድንግል ማርያም ሆይ ልጅሽ በሚያቃጥል እሳት ወደ ሲኦል ወርዶ የሃዶን እና የበራክዮን ነፍስ እንደ አዳነ በስደትሽ መታሰቢያ እንግድነት ጊዜ እኔንና እኛን እዝ የተሰበሰብነውን ሕዝበ ክርስቲያንን አድኝን። ሰላም ለቆምኪ ሰው በአያቸው ጊዜ ዓይኖቹን በጣም ለሚያንጸባረቅ መልክሽና ቁመትሽ ሰላምታ ይገባል። ከበደል ብዛት የተነሳ ባሪያሽ በደጅ እንዳይቆም ድንግል ማርያም ሆይ፣ ጸሎትሽ ሙታን ያስነሳልና ለእኔና እዚህ ለተሰበሰብነው ወደ ልጅሽ ፈጽመሽ ለምኝልን። ሰላም ለጸአተ ነብስኪ በቦታው ውስጥ ለሚኖር ለስጋሽ በድንና በአንድ አምላክ እጅ ለነፍስሽ መውጣት ሰላምታ ይገባል። ቅድስት ድንግል ማርያም ሆይ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 እዚህ የተሰበሰብነውም ሁሉ ከመከራ ስጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድኝን ጠብቂን። ሀገራችንንም ሰላሙን፣ ፍቅረን፣ አንድነቱን እግዚአብሔር ይመልስልን። ይቅር ይበለን ይማረን ይዘከረን አሚን። የቅርታውን ሰላም በእኔና በእናንተ በሁላችን ላይ እግዚአብሔር ያኑር። የቅርታውን ሰላም በእኔና በእናንተ ላይ ያኑር።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 የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ ክርስቲያን አገልጋይ ታደርገው ዘንድ ለእግዚአብሔር ስእለትን ተሳለች። ከዚህ በኋላ ይችን የከበረች ሕፃን ጸንሳ ወለደች ስሟንም ማርያም ብላ ሰየመቻት። ትርጓሜውም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 እግዚአብሔር ምስጋና ይሁን። የእመቤታችን ቅድስት ድንግል ማርያም በረከቷ ረዴቷ በእኔ በደካማውና በሀጠው እዚህ በተሰበሰብነው ላይ ጸንቶ ይኑር። ስናነብ የጎደለውን የጎደለውን የነጠበውን በአፈ መላእክት ታሟልቶ እግዚአብሔር ይቀበልን። በአንድነት ነን ቅዱስ የሆነውን ስሙን አባታችን ሆይ ንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ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 ጸጋን የተሞላሽ ቅድስት ሆይ ደስ ይበል ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለም አሜን። ውድና የተወደዳቸው የቅዱሳን ዝክር ተከታታዮች እንኳን ለእናታችን ለልደታ ለማርያም የልደቷ ዓመታዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እኔም ልደቴ ነው እንግዲህ ዛሬ እና እንኳን ተወለድክ እንደምትውልኝ ተስፋ አደርጋለሁ። ይህን ቪዲዮንም ሼር በማድረግ በእውነት ለዓለም ሁሉ ታደርሱ ዘንድ ይህን አጭር የሆነች መልእክት አስተላልፋለሁ።